እና ስለዚህ እና አብርሽ እና ሩታ ማለት ነው ቤተሰብ አባንቲያችሁ ምንድን ነው? ቤንት ነው ክርስታን ነው ሙስሊም ነው? አልገባኝም ማለት ነው። እውነት መናገር ማለት ነው። ዛሬ የዛሬ ቪዲዮ የለቀቁ ማለት ነው እውነት በጣም ነው ማዛት ነው ማለት ነው። እና ግን ያለው አሁን ማማት ውስጥ ነው። ስግደት አለ ምን አለ አጣታችን ሁሉም ነገር

ዳያሸለ ዳያዝረጋ ብሎ ማለት ያገኘ ይጠጣል፣ ያገኘ ይበላል፣ ያገኘ ካገኘ ዝም ብሎ ይተኛል። ታቃላችሁ። አፍት ምንም አድረግም። አፍት ቁሌት ብቻ ቁሌት። አሁን አፍት ከሌሉ ምን ከሌሉ ብር ከሌሉ ኢትዮጵያ ውስጥ ድግስትነት ደግሶ ቤተሰብ ጋር እናታችሁ ጋር አባታችሁ ጋር

አንድ ቀን ቤተ ክርስቲያን ት ማለት አንድ ቀን ሰው ሲጎዳ ሰው ከተጎዳ ሰው እንደዚህ ሆኖ ብሎ አልቆም ስንት ስንት ቦታ ነው የተፈረሰ ቦታ ድዋ አይግዝም ድዋ አይሰራም ስንት ጎፋ ውስጥ ጎፋ ጎፋ መሬቱ ተቀንቅጦ ስንት ሰው የሞተ ያለው ሱ ቱ ብዙ አለ ግን መቼ መቼ መቼ ሄደ ተናገረ? መቼ ተናገረ? መቼ ሄዱ አይተዋል? መቼ ሄደ? እና ስለዚህ ማለት ነው ሁላችሁም ማለት ነው እንዳት ለሰው እንድትል ዝብዝብ እንዳት ሰው እንዳት ዝብዝብ ስትሉ ሲሳደባል ምን አገባችሁን አለ እኮ እንዳት መጡ ከመጣችሁ ነ ከቀራችሁ ቅሩ ኔ ሰርግ ቅዳሜ አልፈልግም አለ እኮ ማለት እኮ ነው እንኳን ተሳደበ እንዴ እና ስለዚህ

ሴት ልጅ ሴት ልጅ ከረጋ ካለች ረጋ ማለት አለበት ማለት ነው። ሴት እንደዚህ ዘልዝላ ዘልዝላ ከወጣች ሴት ወንድ ምን ያረጋል? ወንድ እኮ ወንድ ነው። ሴት ረጋ ማለት ረጋ ማለት አለባት ማለት ነው። ስለዚህ እንደዚህ ቆቆላት እሱ ምን ያረጋል? ማማት ውስጥ እንደዚህ ማናገር ጥሩ አይደለም። ግን በጣም ነው ተናደድኩኝ ማለትም በጣም ነው ተናደርኩኝ። ነው መሰላችሁ እንደዚህ ማረጋ ማረግ እንደዚህ መሆና። ፈጣሪ ሆይ እኔ በጣም ነው አሰብኩኝ። ማረኝ። በጣም በጣም ነው።